የእርስዎ መንግስት በቄስ ሞገሴዎች ውዳሴ ያሉት እኛ ሰፈር ፊት አውራሪ መሸሻ የሉም። ቄስ ሞገሴዎች ምን ያደርጋሉ? ቄስ ሞገሴና ፊት አውራሪ መሸሻ በሌሉበት ጉዱካሳ ከየት መጣም። ከሳምንት በኋላም ጠቅላይ ሚኒስትር አብይን የማይቆጣጠሩት ብስጭት ላይ የጣላቸው የፓርላማ ውሎ። ዳንኤል ክብረት ጠቅላዩን ማጽናኛ ቃል አጣም። ቢሮውን እኛ ወስደናል፣ በጀቱን እርሶ ቀሞልን ደብረጽዮን ለጠቅላይ ሚኒስትር አብይ አህመድ ያቀረቡት አነጋጋሪ ጥያቄ። ጊዜያዊ መንግስቱን የተቆጣጠረው የደብረጽዮን ቡድን ታጣቂዎችን ለመመገብ ከባድ የበጀት እጥረት እንዳጋጠመው አሳውቋል። የትም ፍጪው ዱቄቱን አምጪው፣ አዳነች አብይ አዘዙም። መንግስት የገጠመውን የበጀት እጥረት ለመሙላት ፖሊስ ከህብረተሰቡ ኪስ ገንዘብ እንዲሰበስብ ግዴታ ተጣለበት። ሰላም ውድ ቤተሰቦች እንደምን አላችሁም። ከአዲስ ኒውስ ለሰዓቱ ብታደምጧቸው ብለን የመራረጥንላችሁን ሀገራዊና ቀጠናዊ ጉዳዮች በጥንቅራችን የዳሰስንበት ልዩ የመረጃ ጊዜያችን ተጀምሯል። እስከ ፍጻሜው አብራችሁን ቆዩም። ሰብስክራይብ፣ ላይክ፣ ሼር ማድረጉ እንዳይዘነጉም። ቄስ ሞገሴና ፊት አውራሪ መሸሻ በሌሉበት ጉዱ ካሳ ከየት መጣ? ከሳምንት በኋላም ጠቅላይ ሚኒስትር አብይን የማይቆጣጠሩ ብስጭት ላይ የጣላቸው የፓርላማ ውሎ ዳንኤል ክብረት ጠቅላዩን ማጽናኛ ቃል ማጣታቸው ደግሞ በርካቶችን አስደንግጧል ሲሉ የቤተ መንግስቱ ቤተኛ የመረጃ ምንጮች አሹልኩት መረጃ ያሳያል። ዶክተር ደሳለኝ ጫኔ በትላንትናው ዕለት በተካሄደው የምክር ቤቱ ውሎ ለጠቅላይ ሚኒስትር አብይ አህመድ ያነሱት ጥያቄ ጠቅላይ ሚኒስትሩን ማበሳጨቱን ከምላሻቸው መረዳት ይቻላል የሚሉት ሁኔታውን የተከታተሉት የፖለቲካው ሳይንስ ምሁራን ከንካስላንትያው ጀርባ ያለው ነገር ከሚታየው በላይ ከበድ ያለ ውጤት ሊያስከትል ይችላል ሲሉ እየተናገሩ ናቸው። በእንደራሴ የምክር ቤት ውሎ ጥያቄ ካነሱት አባላት መካከል አንዱ የሆኑት በ2013 ዓ.ም ምህረት በተካሄደው ምርጫም በአማራ ክልል ባህር ዳር ከተማ የአማራ ብሔራዊ ንቅናቄ አብንን በመወከል ምክር ቤቱን የተቀላቀሉት ዶክተር ደሳለኝ ጫኔ ለጠቅላይ ሚኒስትሩ እንዳስተያየት ካቀረቧቸው ሀሳቦች መካከል አብዛኞቹ የአገሪቱ ችግሮች ፖለቲካዊ በሆነ መንገድ ነው የሚፈቱት የሚል አቋም እንዳላቸው በመግለጽ ባለፉት የብልጽግና ሰባት ዓመታት ውስጥ በእንቅርት ላይ ጆሮ ደግፍ እንዲሉ ለከፋ የጸጥታና ደህንነት አዙሪት፣ እንዲሁም ማባሪያ ለሌላቸው አውዳሚ የእርስ በርስ ጦርነቶች ውስጥ ሀገሪቱን ከትቷታል ብለው እንደሚያምኑም ገልጸው ነበር። የምክር ቤት አባሉ አክለውም ኢህአዲግ አምባገነናዊ ልማታዊ አገዛዝ ነበር ሲሉ የሚያስታውሱት የምክር ቤት አባሉ ወደ ብልጽግና የተደረገው ለውጥ ደግሞ ዳግም የሙሉ ጊዜ ጦረኛና እልቂት ጠማቂ ሲሉ የፈረጁት አገዛዝ ተፈጥሯልን ብለዋል። አክለውም ብልጽግና የሚታየው ጦርነት፣ የሚሰማው የቄስ ሞገሴዎችን ከንቱ ዳሴ ከተናገረም፣ ወይ ደረቅ ፕሮፓጋንዳም ወይም ደግሞ ነጩ ውሸት ነው ካሉ በኋላም በመደማመጥና ሰጥቶ በመቀበል መርህ ላይ የተመሰረተ ሀሳባዊና ፖለቲካዊ መግባባትን ከመፍጠር ይልቅ ብልጽግና ፓርቲው በሚከተላቸው ጠቅላይ አገዛዝ ሀገሪቷ ሰላም ከራቃት ከራርሟል የሚል ግምገማ እንዳላቸው ለፓርቲው ዋና ሊቀመንበርና ለሀገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ አስተያየታቸውን የሰነዘሩ ሲሆን ጠቅላይ ሚኒስትሩ በተለየም የፍቅር እስከ መቃብር ታሪክ ውስጥ የተጠቀሱ ምሳሌዎች ላይ ትኩረት አድርገው በሰጡት ምላሽ ፊት አውራሪ መሸሻ በሌሉበት ቄስ ሞገሴዎች ምን ይሰራሉ የሚል ጥያቄን በማስቀደም ሲጀምሩ እኛ ከልማዳዊ ስሪት ነው መላቀቅ የምንፈልገው ልማትና ብልጽግናን የምንናፍቅ ጉዱ ካሳዎች ነን እንጂ ሙገሳና ውዳሴ የምንፈልግ ፊታውራሪ መሸሻዎች አይደለንም የሚል ምላሽ ሰጥተዋል። ጉዳዩን በቅርበት የተከታተሉት ምሁራን ታዲያ ቄስ ሞገሴና ፊታውራሪ መሸሻ በሌሉበት ታሪክ ውስጥ ጉዱ ካሳዎች ከየት መጡ የሚል ጥያቄ በማንሳት የጠቅላዩን ምላሽ ዋነኛ ጉዳይ ላይ ከማተኮር ይልቅ አወቅሽ አወቅሽ የሚል የተለመደ ሰበብ ድርደራና ጭብጨባ መግዣ አድርገው ማለፋቸው ተገቢ ያለመሆኑን የገለጹ ሲሆን በትላንትናው ምሽታቸው ያሳዩት ስሜት ግን ከሳምንታት በፊት በጽሁፍ ቀርቦላቸው ሲያነቡት የተሰማቸው ብስጭት ከሳምንታት በኋላም እንዳልበረድላቸው አመላካች ነው ብለዋል። ከዚህ ጋር መሳ ለመሳ የሆነ ሀሳባቸውን ያጋሩት የቤተመንግስቱ ቤተኛ የመረጃ ምንጮች የዶክተር ደሳለኝ ጥያቄ ከሳምንታት በኋላም ጠቅላይ ሚኒስትር አብይ አህመድን የማይቆጣጠሩት ብስጭቱ ውስጥ እንደጣላቸው ገልጸው ከትላንቱ የፓርላማው ውሎ በኋላም ዶክተር ደሳለኝ ጫኔ በዳንኤል ክብረት በኩል ወደ ጠቅላዩ መኖሪያ ቪላ የላኩት ቄስ ሞገሴና ፊታውራሪ መሸሻ በሌሉበት እርሶ ከየት እንደሙጃ በቀሉ የሚለው ጥያቄ ጠቅላይ ሚኒስትሩን ባልተለመደ ሁኔታም ማበሳጨቱን ጠቅሰው ለወትሮ በመሰል ጉዳዮች ላይ ታሪኮችን እያወሩ ጠቅላይ ሚኒስትሩን የሚያረጋጉት ዳንኤል ክብረት ጠቅላይ ሚኒስትሩን ማረጋጋ መላ ማጣታቸው ደግሞ በርካቶችን አስደንግጧል ሲሉ የቤተ መንግስቱ ቤተኛ የመረጃ ምንጮች ያወጡት መረጃ ያሳያል። የዚህ የእርሶ መንግስት በቄስ ሞገሴዎች ውዳሴ ያሉት እኛ ሰፈር ፊታውራሪ መሻሻ የሉም፣ ቄስ ሞገሴዎች ምን ያደርጋሉ? በዚህ ወደ ቀጣዩ መረጃችን እንለፍ። የትም ፍጪው ዱቄቱን አምጪው አዳነች አዘዙም? መንግስት የገጠመውን የበጀት እጥረት ለመሙላት ፖሊስ ከህብረተሰቡ ኪስ ገንዘብ እንዲሰበስብ ግዴታ ጣሉበት። የአዲስ አበባ ፖሊስ ጣቢያዎች የገቢ ማሰባሰቢያ ግዳጅ እንደተጣለባቸው ተነገረም። የአዲስ አበባ ከተማ ፖሊስ አባላት ከደንብ ማስከበር ጋር በመሆን ድርጅቶችን፣ ግለሰቦችን በገንዘብ በመቅጣት ገቢ እንዲያሰባስቡ መታዘዛቸው ተሰምቷል። ከከንቲባ አዳነች አቤ ቢሮ የወጣው መረጃ እንዳመላከተውም የክፍለ ከተማ ስራ የፖሊስ አዛዦችን በመሰብሰብ በተለይም ከነጋዴዎችና ከድርጅቶች ገንዘብ በአስገዳጅ ሁኔታ እንዲሰበስቡ ትዕዛዝ ተሰጥቷቸዋል። አንድ የፖሊስ ኢንስፔክተር እንደገለጹት እያንዳንዱ የፖሊስ ጣቢያም የተወሰነ የገቢ ኮታ ተጥሎበታል። ይህንንም በታዘዘው ጊዜ ገደብ ውስጥ መሰብሰብ ግዴታው ነው። በዚህ ምክንያት ፖሊስ መደበኛ ስራውን ትቶ ቤት ለቤትናም ድርጅት ለድርጅት ገንዘብ ሲጠይቅ እንደሚውል ገልጸዋል። ገቢ ከሚሰበስብባቸው መንገዶች መካከልም ከደንብ ማስከበር ጋር በመሆን የህዳሴ ግድብ ኩፖንን ማስገደድና ለኮሪደር ልማት በሚል ከነጋዴዎች መዋጮ መጠየቅ ይገኙበታል። ያልተስማሙ የንግድ ፍቃዳቸው እስከ መታገር ሊደርስ እንደሚችል ተጠቁሟል። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በወጣው መግለጫ በትላንትና ሁለት ብቻ 4 ነጥብ 2 ሚሊዮን ብር ከቅጣት መሰብሰቡን አሳውቋል። ከተሰበሰበው ገንዘብ ውስጥ በአዲስ ከተማ ክፍለ ከተማ 1.3 ሚሊዮን ብር በአቃቂ ክፍለ ከተማ 800 ሺህ ብር፣ በየካ ክፍለ ከተማ 600 ሺህ ብር፣ በቦሌ ክፍለ ከተማ 600 ሺህ ብር እንዲሁም በአራዳ ክፍለ ከተማ 500 ሺህ ብር ተሰብስቧል የተባለው። በዚህ ወደ መጨረሻው መረጃችን ንለፍ። ቢሮውን እኛ ወስደነዋል፣ በጀቱን ደግሞ እርሶ ቀሙልን፣ ደብረ ጽዮን ለጠቅላይ ሚኒስትር አብይ አህመድ ያቀረቡት አነጋጋሪ ጥያቄ ጊዜ መንግስቱን የተቆጣጠረው የህወሓት ቡድን ታጣቂዎችን ለመመገብ ከፍተኛ የበጀት እጥረት እንዳጋጠመው አሳውቋል። ለወራት ከዘለቀው ሽኩቻና ውጥረት በኋላም አስቀድሞ እንደተናገረው ደብረጽዮን መራሹ የህወሓት ቡድን የጌታቸው ረዳን ስልጣን የተቆጣጠረ ሲሆን፣ ደብረጽዮን አሁን ላይ በበጀት እጥረት የሚያደርገው ጠፍቶታል ነው የተባለው። ከሰሞኑ በመጻፍ ምርቃ ሰበብ ሳይቀር ከፍተኛ ወታደራዊ ትዕይንት ሲያሳይ የነበረው የደብረ ጽዮን ቡድን አብዛኛው ሰራዊቱ ወደ ቤቱ እየሄደ መሆኑን ተከትሎ ከኤርትራ መንግስት ጋር በመቀናጀት ተጨማሪ ሰራዊት በማሰልጠን ጉድለቱን ለመሙላት ጥረት እያደረገ ባለበት ወቅት ከፍተኛ የገንዘብ እጥረት እንዳጋጠመው ነው የተሰማው። የህዋ ታጣቂዎች የበጀት እጥረት አጋጥሟቸዋል። አሁን በትግራይ ክልል የተፈጠረው ሁኔታም እስኪፈታ ድረስ የቀለ በጀት እጥረት ስላጋጠመን ከዚህ በፊት ለአንድ ታጣቂ በቀን 115 ግራም የሚመዝን ሰባት ዳቦ እየቀረበ የነበረ ቢሆንም አሁን ግን ከባድ የገንዘብ እጥረት በማጋጠሙ ለአንድ ታጣቂ በቀን የሚቀርበው ምግብ መቶ ግራም የሚመዝን ዳቦ ነው ሲል ለሰራዊቱ በይፋ ደብዳቤ ያሳወቀ ሲሆን ጉዳዩ በቅርበት ልባት ካልተገኘለት ግን ከናንካቴው ሊቀር ይችላል የሚል ስጋት ውስጥ ውስጡን እየተነገረ ይገኛል። የደብረ ጽዮን ቡድን አሁን እየሄደበት ያለው ኃይል የሚበዛበት አካሄድ ወደ ጦርነት ሊያስገባን ይችላል በሚል በርካታ ታጣቂዎች በአመጽ ራሳቸውን ከሰራዊቱ ያገለሉበት ዋት እስረኞችን ፈቶ ወደ ወታደራዊ ማሰልጠኛ እንዲያስገባ መሆኑ በስፋት ሲነገር የቆየ ሲሆን፣ በቁጥር ቀላል የማይባለው የታጣቂ ኃይል የህወሓትን እንቅስቃሴ በመቃወም ራሱን ከቡድኑ እያገለለም ወደ ቤተሰቡ እየሄደ መሆኑን የገለጹት የመረጃው ምንጮች በሁኔታው የተደናገጠው ህወሓት የታጣቂ ሰራዊቱን ቁጥር መመናመን ተከትሎ ከሻዕቢያ ከፍተኛ መኮንኖች ጋር በመነጋገር በትግራይ እስር ቤቶች የሚገኙ የሕግ ታራሚዎች በሙሉ እድሜና ጤናቸው የፈቀደላቸው ከእስር ቤት ወጥተው ወደ ኤርትራ እንዲላኩ ትዕዛዝ መውረዱን የተሰማው ደብረ ጽዮንን እዚህ ከባድ ጭንቀት ውስጥ ያስገባቸው ዋነኛ ምክንያት ግን ጌታቸው ረዳ ሰራዊቱን ይዞበት የነበረው ሲስተም ነው የሚሉት ምንጮች አቶ ጌታቸው ረዳ በሰባት ወራት ውስጥ ብቻ ለክልሉ ሰራዊት 8 ቢሊዮን ብር አውጥቻለሁ ማለት ማለታቸው ለዚህ ምስክርነት ነው ይላሉ። አቶ ጌታቸው ረዳ ይህንን የተናገሩት ከሪዩት ሚዲያ ጋር ባደረጉት ቃለ ምልልስ ሲሆን በ2017 በጀት ዓመት ከሐምሌ ወር እስከ የካቲት ባሉት ወራት 8 ቢሊዮን ብር ለሰራዊቱ ወጪ ማድረጋቸውን ተናግረዋል። በዚህ ምክንያት ለመንግስት ሰራተኛ ደሞዝ አልተከፈለም፣ አንድም የልማት ስራ አልተሰራም ብለው ነበር። 274000 የክልሉ ሰራዊት በተሀድሶ ስልጠና ወደ ማህበረሰቡ እንዲቀላቀል ማስመዝገባቸውን የተናገሩት ጌታቸው ረዳም በአሁኑ ወቅት ለ110000 ሰራዊት ስንቅና ከፋፍላለን ሲሉ አስረድተዋል። ባለፉት ሰባት ወራት ለክልሉ ሰራዊት 8 ቢሊዮን ብር ማውጣታቸውን የተናገሩት ጌታቸው ረዳ ከፌዴራል መንግስት ለ2017 በጀት ዓመት የተመደበው የድጋፍ በጀት 13 ቢሊዮን ብር መሆኑን ተናግረዋል። በአቶ ጌታቸው ረዳ የሚመራው ጊዜ አስተዳደሩና በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን መካከል አሁንም ውጥረቱ እንደነገሰ ነው። ውድ ቤተሰቦች ለሰዓቱ ብታደምጧቸው ብለን ያዝንላችሁ። አሁን የመረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከኛ ጋር ስለነበራችሁ ከልብ አድርገን እናመሰግናለን። በእያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበል።